አሳምቡሳ እየጠበቅን ስን ነው ያ ጀመረ። እንግዲህ ይሄን ይመስላል። እዚህ ደሞ ዋው፣ ሲያምር ትላላችሁ። አያምርም? አሳምቡሳ ጓደኞች ጋ እየጠበስን ዘን አልን ማለት ነው። ስትፈልጉ አንድ ቀን ሀዲቃ ሂጅ ያሳያችኋለሁ። እና ይሄን ይመስላል

እንግዲህ ትዝታ ያላችሁ ያ ሰፊ ሄዱ ምናምን አይዩ ኩኪስ ነው። ይሄ ደግሞ እዚህ ኩኪስ የቀረባለ ሊጠበስ እዚህ ደግሞ ይሄ እንደምታወት ይጠበሳል። ያ ፈታ በሉ እ ውድ ቤተሰቦቼ እንግዲህ ዛሬ እንደዚህ በመሰለ ባሳም ቡሳ መጥቻለሁኝ። ዘና እያለን እህ ይሄን ይመስላል ሀባይብ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እሺ እሺ። ወዴ ወዴ። እና እንደዚህ ነው ይሄን ይመስላል የኛ ጀማአ። እንደዚህ እያደረግን ነው የምንበላው። ማሻላ በሉ ባይሆነ ማሻላ፣ ማሻላ እያላችሁ እንደዛ አድርገን ሰርተን እንበላለን ማለት ነው እና ደስ አይልም? ጉሉ ማሻላ ዲኩም ራክቱላ በርካት ጀመአን እንዴት ናቸው ዛሬ? ጓደኛ ቤት ይህን ይመስላል። ቤዛ ሰርተን አሳንቡሳ ሰርተን ልንበላ ሶፍራ ቀርቧል ማለት ነው። ከወደዳችሁስ ላይክ ሰብስክራይብሸር እያደረጋችሁ አበረታቱኝ ውድ ቤተሰቦች ይታያችኋል። እዚህ ጋ ቤዛ አለ፣ እዛ አሳንቡሳ፣ እዚህ ጋ ሻሂ፣ እዛ ጋ ቡና ተፈርሿል። እና ይሄንን በመሰለ ቆይ ማሻአላ ቤቱንም ላስጎብኛቸው ይሄን ይመስላል የጓደኛዬ ቤት እንግዲህ ፈታ በል አዎ ሳላ ነው ይሄ ያው የኔም ቤት እንግዲህ አስጎብኝቻችኋለሁ ይሄ ደግሞ ጓደኛዬ ነው ውድ ቤተሰቦቼ ይሄን ይመስላል ተደብቀች ነው ደቀዋል አሄ አልቀረኩሽ እና ይሄን ይመስላል። ሀዋይ ቦቼ እንን በመሰለ መጥቻለሁ ማለት ነው ዛሬ እና ፈታ በለው ይሄን ይመስላል። ተወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ።

እንላለሁ በአዲስ ሚዲዮ ቪዲዮ ከች እንላለን ደግሞ ሰላም አለይኩም ረህመቱላ ወበረካቱ ጀማአን እንዴት ናቸው ዛሬ ጓደኛዬ ቤት ይሄን ይመስላል ቤዛ ሰርተን አሳምቡሳ ሰርተን እ ወደን በላ ሶፍራ ቀርቧል ማለት ነው ከወደዳችሁ ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ ይታያችኋል እዚህ ጋ ይዛለ እዛ ሳምቡሳ እዚህ ጋር ሻሂ እዛ ጋር ቡና ተፈርሿል እና ይሄንን በመሰለ ቆይ፣ ማሻላ ቤቱንም ላስጎብኛችሁ። ይሄን ይመስላል የጓደኛዬ ቤት እንግዲህ ፈታበል። አዎ፣ ሳላ ነው ይሄ ያው የእኔም ቤት እንግዲህ አስጎብኝቻችኋለሁ። ይሄ ደግሞ የጓደኛዬ ነው። ውድ ቤተሰቦች ይሄን ይመስላል። ተደብቀሽ ነው? ቆይ እሺ፣ አሄ አልቀረኩሽ። እና ይሄን ይመስላል ሀዋይ ቦቼ፣ እህንን በመሰለ መጥቻለሁ ማለት ነው ዛሬ እና ፈታ በለው። ይሄን ይመስላል ወደ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦች ማምረም ያምራለን ይህን በመሰለ ጥቻለውኝ

እንላለሁ ባይ፣ አዲስ ቪዲዮ እንመጣለን። አዎ አዲስ ቪዲዮ ከች እንላለን። ደግሞ አሳምቡሳ ወይኔ አሳምቡሳ እየጠበቅን ስነው። ያ ጀማ እንግዲህ ይሄን ይመስላል። እዚህ ደግሞ ዋው፣ ሲያምር ትላላችሁ። አያምርም አሳምቡሳ ብሳ? ጓደኞቼ ጋር እየጠበስን ዘን አልን ማለት ነው ስትፈልጉ አንድ ቀን ሀዲቃ እጅ ያሳያችኋለሁ እና ይሄን ይመስላል። ይኸው አሳምብሳ እየጠበስን ነው። ኢትዮጵያ አይደል እንግዲህ፣ ምን ታደርጊያለሽ። ይኸው በፌርሜሎ ደስ አይልም? አዎ አይልም አይልም አያምርም? ያምራል አይደል? ደስ የሚል አሳምቡሳ ትላላቸው። እንግዲህ ትዝታ ያላችሁ ያ ሰፌዱ ምናምን ዩ ኩኪስ ነው። ይሄ ደግሞ እዚህ ኩኪስ የቀረባለ ሊጠበስ እዚህ ደግሞ ይህ እንደምታዩት ይጠበሳል። ያውፋታበሉ ውድ ቤተሰቦቼ እንግዲህ ዛሬ እንዴት በመሰለ በአሳም ቡስ አመጥቻለሁኝ። ዘና እያለን እና ይሄን ይመስላል ሀባይብ ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱን። እሺ፣ እሺ። ውድ ውድ እና እንደዚህ ነው ይሄን ይመስላል የኛ ጀማአ እንደዚህ እያደረግን ነው። ምን በላው ማሻላ በሉ። ባይሆን ማሻላ ማሻላ እያላችሁ እንደዛ አድርገን ሰርተን እንበላለን ማለት ነው። እና ደስ አይልም? ጉሉ ማሻላ።